እንግዲህ እርግዝናዬን ማንም አያስገደኝም፣ እንድመረመር እርጉዝ ነኝ እርጉዝ ነኝ ትላለች። ልዩ ደግሞ ግማሽ ጎኑን አልፈልግም፣ ሙሉ ለሙሉ ያቡ የኔ እንዲሆን የምፈልገው ተመርመሪና ቁርጤን አሳውቂ፣ ትላለች ታ እንግዲህ ሙሉ ለሙሉ ልቡን ለእኔ ሊሰጠኝ አይችልም። ግማሽ ልብ ነው እኔ ጋ ያለው ግማሹ ልብ አንቺ ጋ ነው። ተንግዲህ እንግዲህ ተመርመሪና ልጅቱ ሆድሽ ውስጥ ከሌለ ሙሉ ልቡን ጠቅልዬ ወስዳለሁ ትላለች። ሄሉ ደግሞ ማን ነው ወንዱ? እኔ አልመረመርም ማን የሚያስገድደኝ? ትላለች ታ እንግዲህ አለባበስሽ ለልጅቱን ቢሆን እንደዚህ ባትለብሼ ፀሐይ ባይነካሽ ታ እንግዲህ ጥሩ ነው ትላለች። አለባበስሽን አስተካክይ፣ ሆድሽ ውስጥ ያለው ልጅ ይጎዳል። ባለባበስሽን እና ከእንግዲህ ያቡ ቼክ እንዲደረግ አልፈልግም ያለ ሰውዬ ጠረጣሪ ውስጥ ገብቻ አለው ቼክ ይደረግልኝ ልጅቱ መኖርና ለመኖሩ ይላል። ከእንግዲህ ሄሉ ከሳምንት በኋላ ልጅቱ ፅንሱ ሲገፋ ምርመራውን እንመረምራለን ብላል። በዛ ከእንግዲህ ያልቀልና ትክክለኛው ከእንግዲህ ትክክል እያለን ቀርብ ማለት ነው ስጥ ተመልካቾች የተከበራችሁ እየተከበራችሁ አትዮ ተመልካቾች፣ እንደምናላችሁ እኔ ሰላም ነኝ፣ አልሐምዱሊላህ በእናንተ ጋር ሰላም ሁሉ ጥሩ የራሷትሁ። በአዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጎ፣ ዛሬ ተእንግዲህ በአዲስ ቪዲዮ ከች ብለናል። በአዲስ ቪዲዮ ስንመጣ ምን አመጣ ነው? እሱም ተእንግዲህ ይሄ ሉርግዝና ተእንግዲህ ጥያቄ የፈጠረባት ልዩ፣ ዛሬ ካልተመረመረች ቁርጤን አላውቅም ያቡ ግማሽ ልቡ እኔ ጋ ነው፣ ግማሽ ልቡ ሄሉ ጋ ነው። ስለዚህ ትመርመርና ቁርጡን ይወቅ ቁርጤን ይወቅ ሄሉን ቁርጣን ተወቅ። እንግዲህ ያቡ ሙሉ ልቡን ሰብስቤ መያዝ አለብኝ። ሄሉ ይሷ ለማድረግ ያደረገችው ጥረት ነው እንጂ ሄሉ እርጉዝ አይደለችም። ከተመረመረች ካረጋገጠች በኋላ ያቡ የሄሉ እንደሆነ አረጋግጣለሁ፣ እኔም ድርሻ አለም ያቡ አጠገብ ትላለች። እንግዲህ ሄሉ ያንን ምርመራ በማስመልከት እመረምራለሁ ያለችው ሄሉ ትናንትና ምርመራ ሁሉ ማድረግ እንችላለን ያለች ሄሉ ዛሬ ማን የሚያስገድደኝም ማን ነው ወንዱ እኔ እርግዝናዬን መመርመርም ቼክም ማድረግ አልፈልግም። እንዴት አታምነኝም ወይ? ሰተት እንግዲህ ያቡን ትለዋለች። ያቡን ያምንሻለው ግን ልዩ ጥርጣሬ ውስጥ እንዲገባ እያደረገች ነው። ለእሷም ለእኔም ለአንቺም መመርመሩ ጥሩ ሳይሆን አይቀርም። ተምርምርና ቁርጥ ጤና ሳውቅኝ ወይም ቁርጧን ትወቅ ይላል ሄሉት። እንግዲህ እሷን ለማስደሰት እሷን ያለችውን ቃል ተግባር እሁን ለማድረግ እኔን ተመርምሬ ትለኛለች ትጠረጥረኛለች አይነት ነገር ትለዋለች ያቡተ። እንግዲህ እኔ አታስጩኝ እንድ ገፋሽም እንድጩፍብሽም አልፈልግም። ሄደሽ ተመርምረሽ ቼክ ተደርገሽ ልጄን እንዳለና እንደሌለ ማወቅ አለብኝ። ከዋሽሽኝ ግን ድጋሚ አብረልን ሆን አንችልም። እንደማትወሽኝም እርግጠኛ ነኝ የሚለው አንተ እንግዲህ። ሄሉ ሄዳ ለመመረመር ምን እንደያዛት ባናቅም፣ እንግዲህ አለመረመርም እያለች ነው። ልዑል እንግዲህ ደስተኛ ይመስለኛል። ታነጋገሩ ምንም ተማለትም፣ ያው የህይወትሽ ውስጥ ጣልቃ መግባት አልፈልግም ምናምን ይላል እንጂ፣ ይመስለኛል ልዑል ሄሉን ሳይወዳት አይቀርም። እነ ትክክል የያቡ ልብ እንግዲህ በሁለት ተከፍሎ አንደኛው ጋር አንደኛው ልቡ ሄሉ ጋር ነው፣ አግማሽ ልቡ ልዩ ጋር ነው። ተንግዲህ ይህ ምርመራት እንግዲህ ጉዱን ከፈላ በኋላ የማንኛቸው ጋር እንደሚሆን እንግዲህ የምናይ የሚሆነው እርግዝናው ምን እንደሚደርስ አብረን የምናይ ይሆናል። የሄሉ እርግዝና ሄሉ ግን ያው በዚህ ሁኔታ እንዴት ነው የሚቀጥሉት ነው። እንግዲህ ሄሉ የኔ ነው ስትል ልዩ የኔ ነው ጭራሽ ሄሉ እርጉዝ ነኝ ብላ ጠቅላላ ልታመጣ ብታስብም ከዚህ ደግሞ ልዩ አልተፋታቻቸውም። ምክንያቱም እርግዝና የለባትም። አንተን ከኔ ለመለየት ያመጣችው ሀሳብ ነው፣ እርግዝና የለም። ትናንትና እንግዲህ ልጁ የልዑል ነው የተረገዘው፣ ቢረገዝ እንኳን ያንተ አይደለም የልዑል ነው ብላ ነበረ። ዛሬ ተ እንግዲህ የልዑልም መሆኑ ቀረና እርጉዝ አይደለችም። በፍጹም እርጉዝ አይደለች። የሚያስረግጥ ጭነ ነግረህ ሄዳ መመርመር አለባት። ቼክ ተደርጋ እውነት ልጅ ካለ እኔ በሕይወታችሁ ውስጥ ጣልቃ አልገባም። ልጅህን ሄሉ ጋር ታሳድጋላችሁ፣ ላይፋችሁን ትቀጥላላችሁ ትላለች። ሄሉት እንግዲህ ዛሬ ምርመራ ጨራሽ ምርመራ ቦታ ድርሻ አልልም፣ ቼክም አልደረግም፣ ደረግም ምን ታመጫለሽ ትለትልች። ልዩም ልዩ እንግዲህ ካልተመረመርሽ ብላለ መጨረሻውን ያማረ ያድርገው እኛም ትክክሎች ተኋላ እየተከተልን ትክክል ማለታችንን አንተውም ማለት ነው። ልዑልተ እንግዲህ ያው አላቅም እንደሚፈጠር የወደፊቱን ያሳምረው። ውዶቼ ፍቅሮቼ፣ እናንተ ሀሳብ አስተያየታችሁን በኮመንት ላይ አስፍሩልኝ። በሌላ ቪዲዮ ውስጥ የምንገናኝ ቸር ሰንብቱ። ወዳችኋለሁ። ጉድባይ